ዶክተር ቴዎድሮስ ዝናቡ እባላለሁ። የማህፀንና ፅንስ ስፔሻሊስት እና የፅንስና የእናቶች ሰብ ስፔሻሊስት ነኝ። በጉሩም ሆስፒታል እየሰራሁ እገኛለሁ። ሲስት በጣም የተለመደ ሁኔታ ነው። እንደ ሳይዙ ሲስት በመኖሩ ምክንያት ችግር አለ ማለት አይደለም። አንዲት ሴት በየወሩ የወር አበባ የምታይበት ሰዓት የሚለቀቅ እንቁላል ይኖራል። ከሱ ጋር እንቁላሉ ከተለቀቀ በኋላ እንቁላሉ ይዞት የነበረው ከረጢት ውሃ ቋጥሮ በአልትራሳውንድ እንዲታይ ይችላል። ይሄ ሲስት እንለዋለን። ሲስት ብዙ ምክንያት አለው። አንደኛው ኖርማል የሆነ የወር አበባ ዑደት ላይ የሚከሰት ነው። ሁለተኛው የካንሰር ምልክት ሊሆን ይችላል። የካንሰር ምክንያቱ በትክክል እንኳ ባይታወቅ ቤተሰብ የሚመጣ ሊሆን ይችላል በዘር እንዲሁም የተለያዩ ኬሚካሎች፣ ጨረሮች እንደዚህ ኤክስፖዠር ካላት እንደዛ ሊከሰት ይችላል። ምልክት ይኖረዋል ከፍ እያለ ሲሄድ የሆድ ህመም ይኖረዋል። ከእምብርት በታች የሆነ የሆድ ህመም እንዲሁም በእጅ ትልቅ ከሆነ በእጅም ሆድ በመነካካት ሊታወቅ ይችላል። የወር አበባ በመዛባቱ ወይ ደግሞ ወር አበባ በሚወጣበት ጊዜ ከፍተኛ የሆነ የወር ቁርጠት በሚኖርበት ጊዜ ሊኖር ይችላል። በዚህ ሁኔታ አልትራሳውንድ ሲታይ ሊገኝ ይችላል ማለት ነው። ህክምናው እንደ የሲስቱ ባህሪ ይለያያል። ፋንክሽናል ሲስት የምንለው በኖርማል የወር አበባ ዑደት የሚታይ ከሆነ እሱ ምንም ህክምና ያስፈልገውም። በየሶስት ወሩ ሳይዙ መቀነሱና መጥፋቱን ባልትራሳውን ቼክ ማድረግ ብቻ ይሆናል። ሌላው ደግሞ ቦርደር ላይን መካከለኛው ወደ ካንሰር ከሆነም ጊዜም ኦፕሬሽንና ኦፕሬሽን ተከትሎ ኬሞቴራፒ ያለ ይቀጥላል። ነገር ግን ካንሰርም ያልሆኑ ኖርማል ፋንክሽናል የምንላቸው ቦርደር ላይ የምንላቸው አሉ። እንደዚህ በሚሆንበት ጊዜ እንደ እናትየዋ እድሜ ና ደግሞ ልጅ ወልዳ የመጨረስ ሁኔታ ተወስኖ ሲስቱም ብቻ ማውጣት ወይ ደግሞ እስከ ማጸን ማውጣት እሱን ለሰዎች ሁኔታ ኦፕሬሽኑ የተለያየ ሆነና እ ናሙና ለፓቶሎጂ ተልኮ በፓቶሎጂ ውጤት መሰረት ክትትል ወይም ደግሞ የኬሞቴራፒ ምርመራ ሊደረግ ይችላል። መከላከል አይቻልም፣ ምክንያቱ በግልጽ አይታወቅም። ስለዚህ ህመም በሚሰማበት ጊዜ ቀድሞ ክትትል ማድረግ አንደኛው ነው። ሌላው የማህፀን ካንሰር በቤተሰብ በእናት ወይም በእህት ታሪክ ያለበት ሰው እናት ደግሞ አመታዊ የሆነ ቼክአፕ ያስፈልጋታል። እንደዚህ የመጋለጥ ዕድላቸው ከሌላው ከፍ ያሉ እናቶች ላይ አመታዊ የሆነ የአልትራ ሳውንድ እና የደም ምርመራዎች በማድረግ ቀደም ብሎ ወደ ካንሰር ሳይቀየር ወይም ካንሰርም እንኳን ቢሆን ሳይስፋፋ ማወቅ ይቻላል። ነገር ግን ምንም ተጋላጭ ሁኔታ ለበት እናት ግን ኖርማል የሆነ እናቶች ማንኛውም ዌል ማንኬር የምንለው አለ ማንኛውም ሴት በአመት አንዴ ወይም በሁለት አመት አንዴ የማህጸንና ጽንስ ስፔሻሊስት መጎብኘት አለባት፣ ቢያማትም ባያማትም። ያኔ ቼክ ከሚደረጉ ነገሮች አንዱ የአልትራሳውንድ ምርመራ ነው። በዚህም ምልክት የሌላቸውን ሲስቶች እናገኛለን። በዚህ ኢቨን 13 አመት ላይ የሚገኝ ሊኖር ይችላል። በተፈጥሮ የተለያየ አይነት የሲስት ባህሪ በመኖሩ በ13 በ12 አመታቸው ለሲስት ኦፕሬሽን የማጽነት የታገኘ በሚል ኦፕሬሽን ሊሰራ ይችላል። በቤተሰብ የሚመጣ የሲስት አይነት የተለያየ አይነት አለ። እንደ የእድሜው አይነት የሲስቱ ባህሪ የተለያየ ነው። ስለዚህ በዚህ እድሜ ነው የሚመጣው ብሎ መናገር አይቻልም። ነገር ግን ካንሰር የመሆን እድሉ ሰፊ የሆነ ሲስት ግን የሚከሰተው ከ አምሳ አምስት ዓመት በላይ እናቶች ላይ ካንሰር የመወደሉ ሰፊ ይሆናል ተብሎ ይጠበቃል። ነገር ግን ማንኛውም ሲስት ልዩ የሆነ ምርመራ እና ክትትል ያስፈልጋል።